ፌቴ ይኸው እከሌ ይባላለሁ የከሌ ልጅ ነኝ፣ የከሌ ልጅ ልጅ ነኝ። እዚህ ከተማ ነው የተወለድኩት፣ ይኸው ነው። አማራ ነኝ ብለህ እኮ መናገር ትችላለህ። ከታች አለ ባይዞ እየሰማ ዝም ብለው አማራ። እንደዚህ አይነት ነገር የለም አማራ ከሆንክ አማራነትህን ማረጋገጥ በቪዲዮ ውጣ በቃ። ከዚያ በኋላ እኔም ያለኝን ነገር ላንሳ አለ እኔ ጆከርን የጠላሁት አማራ ነው ስለተባለ ምንድን ነው ትግሬ ነው ስላሉ እንጂ አልጠላው። አቡዬው ኦሮሞ ነኝ ብሎ ተናግሯል። በክርስትና በሙስሊም የመጣውን ነገር እዚያነ ተናድጄ ያሉ ብሏል። አምኗል። አሁንም ፎቶውን ግልጽ አድርጎ እየታገለ ነው። አቡን አሁን የማልቃወመው ለምንድን ነው፣ በቪዲዮ ኦልሬዲ ገብቶ እየታየ ነው። የራሱ የቀባጠረው ነገር በፊት አያገባኝም? መልሶ ደግሞ አይኔ በሃይማኖት በሚመጣው ስላናደዱኝ ነው ብሏል። ባለፈው ገብቶኛል። እንጂ አማራ ነኝ አለ። ለምሳሌ እንደ አቡፋ ለምንድን እንደ ነው ጆከር እንደዚህ ሆኖ የማይገባልኝ ይግባ፣ በቃ ዛሬ ይግባና አማራነቱን እናረጋግጥ፣ እኛም እንደግፈው፣ ሰው አይንካው። በቃ ከዚያ ውጭ ግን ትግሬዎች በአማራ አደረጃጀት ገብተዋል ማለት ነው። አጥና አቡፋ ይቅርታ፣ አንዴ፣ አሰፋ የሚል ከላሊበላ፣ ሰላም አሰፋ አሰፋ አሰፋ የሚል ቀጥል። ሄሎ ሄሎ፣ ቀጥል። አቡ ፓስወርድ ነው አሰፋ የምትባል ፓስወርድ ነው። ከላሊ በላይ ምዮት አድርግልን እና ሞጣ እንግዲህ አንዳንድ ጊዜ ከበድ ከበድ አለው ሀሳቦች ሲነሱ አንተ ቤት እገባለሁኝ። ይሄ የአንተ ቤት ማለት ደግሞ የአማራ ሚዲያ ነው። እኔ አንተን ቤት እንደ ራሴ ቤት ነው የምቆጥረው። እንግዲህ ባታያን ብዙ ጊዜ እንከታተልሃለንና አማራው በየመስኩ ታጋይ ያስፈልገዋል። ገባ አይደለ? ምናልባት ጆከር ብዙ ጥላቶች ስላሉት እኔ ስሙን ላልናገር እችላለሁ። እኔ የሀገራችን ልጅ ነው፣ ጥርት ያለ አማራ ነው። አሁን አንድ በእኛ አካባቢ አንድ በጣም በጣም በጣም ሚወትነ ሚወትነ ወደዚያ ከመሄድ በፊት አንተ ሙስሊም ነህ? አዎ፣ ሙስሊም ነው። ወላሂን አዚም ማለት በውሸት ይባላል አይባልም? ታዲያ ከድር ወላሂ ለአዚም ለምን አለ? ተክሮ ነው። ከድር ውሸት ነው ውሸት ነው አንቀበልም። አንተ ወላሂ ለአዚም እንደማይባል አንተ የሙስሊም ጽድት ያልክ ሙስሊም ነው እና ታዲያ አንደኛ ሲምል አልሰማሁትም። ከማለ ደግሞ አንተ ካልሰማሁ ብሏል ብሏል ማለት አይደለም። ሁሉም ሙስሊም ፍጹም ነው ማለት አይደለም። ሁሉም ሙስሊም እምነቱን የሚያዘውን ይሰራል ማለት አይደለም። ለማስታረቅ እኔ መልስ ልስጥበት እዚህ ላይ የማልኩበት ቪዲዮ ካላችሁ ብታሰሙኝ እላለሁ። በሁለተኛ ደረጃ ሞጣ ይሰማል ወይ ላዚም እያልክ አላልኩም ነው

እኮ ልነግርህ ነው። እሺ አዳምጠኝና፣ ከዛ የምትቀበሉን ትቀበላለህ፣ ታቀኛለህ። በነበረ ሶሻል ሚዲያ እንቅስቃሴ አይደለም እኮ ግና፣ በመጀመሪያ የጸባችን መነሻ ተምርጋ ለማስታረቅ ነበር። በአጋጣሚ ዝም ብሎ እንዲሁ አንዳንድ ነገር እንትን ሲባል ኦሮሞ ነህ ጋላነህ ምናምን ሲለኝ አንተም ትግሬ ነህ አልኩት ዝም ብሎ ያለ ስም ሲለጥፍ እኔም ያለ ስሙ ስም ሰጠሁት ሌላ ነገር ታሪክ የለውም አንዳችም ነገር እንጂ እሱ የአክስቱ ልጅ ከእኔ ቤተሰብ የተዋለድነው አንድም ሀገር አካባቢ ነው ያለንበት አካባቢ ቢያንስ በአምሳ ኪሎ ሜትር በአራት ኪሎ ሜትር ርቀት ነው ያለን እና እሱ ጥርት ያለ አማራ ልጅ ነው ምንም ይሄ ወዳ ወደ የሚያብል ነገር ሰቶች ስሙ ሀሰን ሀሰን ነው። ትክክለኛ ስሙ ሀሰን ነው። ሀሰን ማን? ሀሰን መሐመድ በሽር ነው ትክክለኛ ስሙ። ምንም የሚዋሽ ነገር የለ፣ አማራ ነው። ያንገፍቱ ይሄን አው ሐሰን አህመድ በሽር ማህሪ የሚባል ወንድም የለውም። ማህሪ የሚባል ወንድም የለውም፣ በፍጹም የለውም። ማህሪ የሚባል ወንድም ገብረ ነው ሸፊም ማህሪ የሚባል ወንድም የለውም። እኔ አላልኩም። ቪዲዮ ይምጣ እያለ ነው የጆከር ስም

እንግዲህ አንድ ሰው ስሜታዊ ሲሆንና ሰጣገብ ሲገባ ያን ሰውዬ ለማሸነፍ የምንጠቀመው ቃላቶች አሉ። በተለይ እዚህ ኮሎ ላይ ሁሉም ሰው ማወቅ አለበት። ሁንአለ መጀመሪያ አጉፋን ነው። ጆከርን ታውቀዋለህ? ከናያቱ ጆከርን በደንብ አድርጌ ነው እንጂ የማውቀው። ማን ነው ስሙ ነገር ለምሳሌ ከአንተ ጋር ካንተ ልትደውል ማን ይባላል? ሐሰን አህመድ በሽር ነው ስሙ። ከእኔ በበለጠ መልኩ ጆከር እና ከድር ጋር ደግሞ የተጋቡ ቤተሰቦች ናቸው። ግን ለአካባቢ የሚቀርበኝ ለእኔ ይቀርበኛል። ጆከር ባለ እና እናቱን ታውቃለህ አንተ? በአካል እናትና አባቱ በአካል አላይ ኮ ነው ችግሩ። ይባላለው እኮ አሁን ጆከርን የሚያውቅ ሰው ይምጣልን። በዛ እነሱ ሰፈ ይባላል ው አንተም ወድቃል። ሐሰን ጆከር ሆነ ለመሆኑ፣ ጆከርና ሐሰን ምን አገናኛቸው? ጆከር እኮ የሶሻል ሚዲያ ስሙ ነው። ይሁና ለምን ሐሰንና እና ጆከር ለምን መቀየር አስፈለገ? ገብረ ጻዲቅ

ብዙ ጥላቶች አሉ። ምን አይነት ምን ሰርቶ ጆከር ምን ሰርቶ? ከስድብ ውጭ ምን ሰርቶ? የኔን ጆከር ከማዋረድ ውጭ ምን ሰርቶ? አንተን ባንደቆ ሰክስ ቆይ፣ እየሰደበ አይደለም ጥሩ። ይኸውልህ ጆከር ምን ሰርቶ፣ ጆከር ምን ሰራ? ይሄን ንገር ለህዝቡ እኮ። ሞጣ አንተ ትልቅ ፖለቲከኛ ነህ። እንደ አንድ ትልቅ ፖለቲካ ፖለቲከኛ አድመጥ በኋላ ሀሳብ መስጠት አለብህ እንጂ አፋፋችን ላይ መቆም የለብህ። አልቆምኩም፣ እንደ እየጠየቅን ነው የምንሄድው የአንተን ሀሳብ ብቻ መሸከም የለብንም እኮ። ይሁን በኋላ እንሰው። እስኪ አንተ እናትና አባቱን አውቃለሁ ስትል ወላሂ ለአዚም በል። እኔ አባትና እናቱን እኮ አላቅም አልኩ። እኔ በነገራችን ጆከር አማራ ነው ስትል ወላሂ ለአዚም በል ወላሂ ለአዚም ጆከር አማራ ነው። ባቱ ሳታውቅ እንዴት ወላይ ላዚም ትላል? አየ አምላክ! የናንተ መቀለጃው ነው አምላክ የናንተ የውሸታሞች መቀለጃው ነው።